እንግዲህ በዓል በኢትዮጵያ ዛሬ ሽርጉድ ሽርጉድ ነው የሚባለው። እኛም በአቅማችን በሰው ሀገር እንዲሁም በመዳም ቤት ሽርጉድ እያሉ ነው። እውነት በዓሉ ደስ ይላል። እውነት ለመናገር እኛ ብንሰደድም ልባችን ግን ኢትዮጵያ ነው ያለው። ዛሬ በዓል እንዴት እንደሆነ አሳያችኋለሁ። ሰላም ሰላም፣ እንዴናችሁ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ሙሉዓለም ነኝ። የክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ በዓል በሰላም አደረሳችሁ። እንግዲህ ዛሬ ዋዜማ ነው። ዋዜማ እንደመሆኑ አንጻር እንግዲህ እኔም በአቅሜ ሽር ጉድ እያልኩ እንዳልኩ ነው። ከመጀመሪያው ጀምሬ የዛሬ ውሎን ወይም ደግሞ ዛሬ ምን እንዳሳለፍኩኝ አሳያችኋለሁ። በመጀመሪያ ደረጃ ግን ለቻናሌ አዲስ ከሆናችሁ እባካችሁ ቢያንስ ላይክ አድርጉት ቪዲዮውን ስታዩት። ያው እኔ ቪዲዮ ብዙ ጊዜ ፍረጠው፣ ቁረጠው፣ በዚህ ወጥቶ በዚህ ገብቶ ብዬ አልፖስትም። የራሴን ነገሮች ነው ሸርም አደርገዋለሁ ቢሆንም ግን አይ ዶ ኖ ቪዲዮ ቫይራር እየወጣልኝ አይደለም። እባካችሁ ላይክ ብታደርጉት ለእኔ ትልቅ ነገር ነው። ቪዲዮ ሙሉ እንኳን ባታዩት ቢያንስ ላይክ አድርጉት። ላይክ ስታደርጉልኝ ቢያንስ ቪዲዮ እይታ ይኖረዋል እና ላይክ አድርጉልኝ። እንግዲህ ዛሬ ዳቦዌን ትራንት እንዴት አድጌ እንዳቦካሁት ቪዲዮ ሰርቻ አለሁኝ። ስለዚህ እንግዲህ ማታ ገንፍሮ እንደዚህ ኩፍ ብሎ በጣም ቦክቷል። በዚህ አጋጣሚ ዳቦ ገንፍሮ ነው እጽዋት ያገኘሁትና በጣም ደስን ያለኝ ሰለ ቦካ ሊዳቦ በነገራችን እንዳቦ ውስጡ ፍክት ሲሆን ደስ የሚለኝ እኔ ብዙ ቦካ ይሻለኛል። አንዳንድ ጊዜ ቦካ ዳቦ በጣም ሙቀቱ አየሩ እንደሆነ አላውቅም፣ ውስጡ ፍፍት አይደለም ነበረና እና እንደምታዩት እንግዲህ ያው እኛ ኮባ የለንም። በእንትን ነው በ በሰላጣ ቀጠቅ ነው ብዙ ጊዜ የሚጋግረው ሰላጣ በጣም ነው ዳቦውን ቴስት አለው በሰጋጣ በጣም አሪፍ ነው። በዚህ አጋጣሚ በሰጋጣ ካገኛችሁበት ጋግቡ። በስደት ዓለም ላይ ያላችሁ ደስ ይላል። ኢትዮጵያ ግን ያው በኮባ ነው በኮባ ነው ሁሉም ነገር ደስ የሚለው በሀገር ያምራው ኮባ። ያው እኔ እዚህ ሀገር እንዳልኳችሁ እንትን ሰለለላይ ነው ኮባው አለ፣ ግን ዳቦ አይይዝም አይይዘውም። ዳቦውን ዘይት ብቀቡትም ብትሩትም ዳቦውን አያሳምረውም። እና እንደምታዩት ዳቦይን እየደፋው እገኛለው ማለት ነው የዳቦ መጋገሪያ የዚህ ትልቅ እንትን የለኝም፣ ትልቅ እንትኑ የለንም። ይሄ የኬክ መጋገሪያ ነው፣ ግን ምንም ማድረግ አልችልም። ስለዚህ ዳቦ ራሱ ሱቅ ጥየው ሂጅ ገንፍሏል ራሱ ማለት ነው። እና እንደምታዩት እንግዲህ በጣም ዳቦውን እንትን እያልኩ ይገኛለሁ ማለት ነው። ከዛም ሰሞኑን ደግሞ ቲክቶክ ላይ አየሁኝና፣ እኔት ለምን ኮፒ አላደርግም ብዬ በዚህ አጋጣሚ፣ እኔ ድሮ አክስቴ ትጋግራለች ዳቦ ስትጋግር እንደዚህ አድጋ ነው የምታመጣልን። በጣም ነው የምወደው አምባሻ ማለት ነው። እኔም ዛሬ ሞክሬዋለሁ። እስኪ ጣፍጣል አይጣፍጥም የሚለው ነገ ነው የምንቀምሰው። በጣም አሪፍ ነው። ዘይት ነው ቅቤ ነው እንዳትሉ ዘይት ነው ቅቤ፣ ብዙም አይደለሁም፣ ያን ያህል አይደለሁም። ለቅቤ ቦታ የለኝም ለዘይትም እንደዛው። ዘይት በፊት በጣም ውድ ነበር፣ አሁን አሁን ግን እያስጠላኝ መጥቷል። ቢሆንም ግን ያው እንግዲህ ይሄ የወይራ ዘይት ነው። የወይራ ዘይት ስለሆነ ብዙ ትቪግም ችግር የለውም እንደዚህ እንዲሁ ስታዩት በጣም ነው ደስ የሚለው። እና ያው እጅን ታጥቤያለሁ። ግዴታ በእጅ ማዋሃድ ስላለብኝ ነው። ጓንት መልበስ ነበረብኝ ግን ይስ እጅን ስለታጠብኩኝ ንጹሕ ከሆናችሁ ችግር የለውም። እና ሙዶች ዬ እንደምታዩት እንግዲህ ዳቦዬን እንደዚህ ካደረገኩኝ በኋላ ቅጠር ምናምን ያው መልሼ ሰራጣውን አለብሰዋለሁ ማለት ነው። ከዛም ትንሽ ኩፍ እንዲህ ብዬ ጥየው ሁሉ ሱቆጥቼ በጣም እንትን ብሏል ገንፍሎቢ ነበረ። እና ለማንኛውም እንደዚህ አድርጌ ይሄ የጨመርኩበት ጥቁር ቅመም ነው ከላይ የነሰነስኩበት ጥቁር አዝሙድ ማለት ነው። ከዛም እንግዲህ እንደምታዩት ስጋ መጥበሻ አድረገኩበት፣ ያው ጥብስ በሉት እንግዲህ ዳቦ ጥብስ በሉት እና ብቻ ምን አለፋችሁ ደስ ሲል ነበር። እና እስኪ አብራችሁ ሁኑ። ከዛም ሱቅ ሂጄ ነበረ አንዳንድ ነገሮች ልገዛ ያው እዚህ ሀገር ታውቃላችሁ፣ ነገ እዚህ ሀገርም የእነሱ በዓል ጭምር ነው። የክርስቲያኖች በዓል ነው። እዚህ ሀገር ያው ብዙዎቹ ክርስቲያኖች ናቸው። ሾፕ ሂጄ ነበር። ከዛም የምፈልገውን ገዛዝቼ ያው ካሜራ ምናምን ሁሉም በቃ ካሜራ ስትቀርጡ ሁሉም ሰው ዞር ዞር ብሎ ስለሚያዩዋችሁ ያው እኔን እየቀረጠች ነው ብሎ ስለሚያስብ ብዙም የገዛዛውት ነገር አያልቀረጥኩኝም። ከዛ የምፈልገው ነገር ነበር። ከላይ በሊፍት ወጣሁኝና ገዛሁ ጥቆ ብ ፀሐዩ በነገራችን ኃይለኛ ነው። በዚህ አጋጣሚ ኃይለኛ ኃይለኛ ፀሐይ አለ። ከዛም በቃ ዘወር ዘወር ብዬ የምፈልገው ነገር ከገዛ በኋላ ከዛ በሊፍት ወጣው በሊፍት ደግሞ ትግስት አጣሁ። ታውቃለች ሊፍቱ ቀስ እያደር ነው የሚለው እንዴ፣ እኔ ምንድን ነው ብዬ ደግሞ መስራት አለብኝ አልኩና የወጥኩኝ ነው። በግሬ ሄድኩት ከላይ ሄድኩኝ። ደስ የሚለው ሱፐርማርኬታችን እታች የምትፈልጉት ነገር አለ። ከላይ ደግሞ እንደዚህ የቤት እቃዎች አሉት። ከዛ ከጎን ደግሞ ኮፊ ሾፕ ምናምን የተለያዩ ነገሮች አሉ። እዛ የምፈልገው ነገር ነበር፣ እዛ ሄድኩ፣ የምፈልገውን አጣሁኝ። ተመልሼ ደግሞ ወደ ታች ተመለስኩ፣ በሊፍት ማለት ነው። እየተንደረደርኩኝ ግን ከጠገቤ ሰው ስለነበረ በቃ ሳይ ሁሉፍቱም አይሄድም። ከዛ እኔ መርመድ ድግመድ ብዬ አለፍኩት ሰውየውን። ከዛም ወደ ቤታችን መጣን። ወደ ቤቴ ደግሞ ስመጣ እንግዲህ ሽንኩርት ስርጥ ሽንኩርት ስከትፍ ሊብ ላይ ገብቸው ነበረ ዛሬ እና ሽንኩርት ግን አራት ኪሎ ሽንኩርት ነው፣ እዩት። በእጅ ነው የከተፍኩት በነገራችን ላይ ሽንኩርት በእጅ ነው የሚከተፈው እና በደንብ ተቋርቱ ምን ብሎ ምን ብሎ ከዛ እዚህ ጋር ደግሞ ትራንት ቪዲዮ ሰርቻለሁ ያዘጋጀሁት ድልህ ነበረ ወይም ደግሞ ድልህ እንዴት ነው የምታውቁት ብዙዎቻችሁ የምታውቁት ታውቃላችሁ ብቻ ድልህ ሰርቻ ነበረ ለምን ቆንጆ ነው። በእርግጥ በርበሬው አያቃጥልም፣ ግን ደስ ሰገሚ ላይ ድል ሰርቼ ነበረ። ይሄ እንግዲህ አራት ኪሎ ሽንኩርት ነው። ለአንድ ዶሮ ይበቃዋል በነገራችን ላይ ብዬ፣ ከዛ ሁለት ሁለት ታደርጉት። አሁን ይሄ በነገራችን ላይ ውሃ አልጨመርኩኝም፣ ሽንኩርቱን በደንብ ካበሰድኩ በኋላ ውሃው ሲመጥ በርበሬ ማን ነው? ውሃው ሲመጥ ሽንኩርቱ ላይ ዘይት ጨመርኩ። ከዛ በርበሬ ነው እና እዚህ ጋር አሁን ነጭ ሽንኩርት ግን አለው እያሸሁ አብሬ ያለው ነጭ ሽንኩርት ጨምሬ ያለው እኔ እና በጣም ነው የሚጣፍጠው። በነገራችን ድሮወይም በጣም ነው ድሮ ወደፊት ትላላችሁ። ስለዚህ እንደዚህ ነጭ ሽንኩርት ጨመርኩኝ። ብዙ ሽንኩርት ነው። በጣም ፍሬሽ ነጭ ሽንኩርት ነበረ እንደ አጋጣሚ ያገኘሁት። ከዛም እንደዛ ያመሰርኩኝ

ምን አዲስ ነገር አለ? እንግዲህ ቁሌቴ ምናምን አሳይቻችኋለሁ። ቁሌቱ ተቋርቶ ምናምን በቅቶታል። ከዛ የገዛኋትን ዶሮ እዚህ ጋ እንደምታይዋት ልገነጣጥራት ነው። በነገራችን ላይ ዶሮ መገንጠር መማር ከፈለጋችሁ አረብ አገር ወይም ያላችሁበት አካባቢ ሰሪ ተለማመዱ ምክንያቱም በጣም ያው እዚህ ሀገር ታውቃላችሁ ዶሮ ብዙ ጊዜ አረቦች ግማሽ ግማሽ ነው የሚሰሩት ግን እኔ በቃ ክብሯን ጠብቄ በስነ ስርዓቱ ቀስ እያደረገኩ ነው የገነጠርኳት እስኪ እንዲያው አገነጣጠሬን እዩና እንደው አስር ከስንት ከአስር ስንት ትሰጡኛላችሁ

ያው ታውቃላችሁ እንግዲህ የዚህ ሀገር ዶሮ በጣም ከታጠበች ስጋ ውልቅልቅ ስለሚቀስ እያደረገኩ ነው እንግዲህ እንደምት እንዳያችሁ ታጥቤ፣ መጨረሻ ደግሞ ለሁለተኛ ጊዜ ልዘፈዝፋት ነው። ምክንያቱም ያው ታውቃላችሁ ግድ በጣም መጣጠብ አለበት፣ ዶሮ በደንብ መታጠብ አለበት። እውነት ሴ ልጅ ሙያዋ የሚፈተነው ነው በዶሮ ነው። እሱን ብዬ፣ አዎ ልክ ናችሁ። ስለዚህ እኔ ማመናሰብኩ መሰላችሁ መጀመሪያ እንዳያችሁት በደንብ አጠፍኳት። ከዘፈዘፍኳት ድጋሚ ስጋዋ ይወላል ልቅ አላልኩና ድጋሚ ሎሚ፣ ጨው፣ ሽንኩርት ምናምን እንዳያችሁት አድርጌ ቀስ እያደረኩኝ በዘዴ በመራ አድርጌ ነው። እንግዲህ እንደዚህ አድርጌ ዶሮዋን የገነጣጠርኳት እንዴት ነው ግን? በነገራችን ላይ ያው ቪዲዮውን እንዳይበዛ ብዬ በጣም ቀስ ቶሮቶ እያልኩ ነው ቪዲዮውን የሰራውላችሁ ማለት ይችላል። አሁን ለወረተኛ ጊዜ ነው የዘፈዘፍኳት። ግን በጣም ደስ የምትለው ነገር ጥሩ በቃ ቆንጆ ዶሮ ናት። አትሸትም፣ ምንም አትልም። ሶ እንደዚህ አድጌ አጥቤ ምናምን በቃ ምን ልበላችሁ፣ ድጋሚ ደግሞ ጨው ጨመርኩበት። ምክንያቱም አስር ደቂቃ ወይም ወገድ ደቂቃ ብታቆዩት ስጋው ሊሟሟ ስለሚችል ደጋግሜ ዝም ብዬ መዘፍዘፉን ትቼ ማጠብ ማጠብ ማጠብ ማጠብ ነው። ይሄ እንትን ያልኩትና ማጠቤን ነው የቀጠርኩት። ጋይስ ማጠቤን አላቆምኩኝም። ተነሰ ትንሽዬ እንደወለ ሁለት ደቂቃ ይዘፍዘፍ። ደንቡ እንዳይቀርበት ኢትዮጵያ ባህራችን እንደዚህ አይደለም እንደዚህ አልነበረም ብዬ ትንሽ በቃ ለማስታወስ ያዘፈዘፍኩኝ። ከዛም ደግሞ እንቁላል ልቀቅር ነው። እንቁላል በነገራችን ብዙዎቻችን መጀመሪያ እንቁላሉን፣ ከዛ ጨው፣ ከዛ ደግሞ ትንሽዬ ውሃ እናደርጋለን። ከዛ ይውጌትን ተንተከተከ ነው። ከዛ እንደምታዩት ዶሮም በቃ እያበደ ነው እያበደ ነው። ዶሮ ማለት ነው እንግዲህ። እዚህ ጋር ቅቤ ጨምር ያለው ጥቁር ቅመም መከለሻ ጨምር ያለሁኝ፣ ነጭ ሽንኩርት፣ በርበሬ፣ ጨው። ከዚህ ውጭ ዶሮ ውስጥ ምንም የምጨምረው ነገር የለም እና እንደምታዩት። በስ ማአም ኦኬ። ያው ይሄ ቁሌቱ ነው። ቁሌት መልሼ አስገብቼዋለሁ ወይ እና ለማንኛውም ውዶችዬ ይሄን ይመስላል የበዓል ውሎዬ፣ እንዲሁም ደግሞ የበዓል እንትኔ የዛሬ ውሎዬ ማለት ነው። አሁን እና ያው ዶሮዬን ጨምሬያለሁኝ። አሁን በደንብ አድርጌ አጥቤ ምናምን ሲጨርስ በማለት በእጄ ሳይሆን እንደዚህ በመቆንጠጫ እያስኩ ነው ስገውን ያስገባሁት ማለት ትችላላችሁ። ከዛም እውነት ለመናገር ደስ ብሎ ነው ያምሸውት ያ ሁሉም በእግዚአብሔር ሲፈቅድ ነው እና ማግባትም መውለድም አገር መኖርም አገር መግባትም እግዚአብሔር ሲፈቅድ ስለሆነ ወደፊት ሀገራችን ላይ እናከብራለን በሚለው እኔ እንግዲህ ዛሬ እንደዚህ ብዬ ፏብ ልጭ ብዬ ሸር ጉድ ስር ውያለው። አምሽቻ አለው ከእናንተም ጋር መልካም በዓል እንደሚሆን ተስፋ አደርጋለሁ። ወይም ከዚያም እንግዲህ ዶሯ ገብታለች እንቁላሏም ገብታለች። እኔ እንቁላል በነገራችን ላይ ስርጥ ከስንት አንድ ነው እንትን የሚልብኝ ሆነ ፍርክስክስ የሚልብኝ እንጂ እንቁላል እንዳሳየዋችሁ አድጋችሁ ቀቅሉት። እንዳይ እንትን እንዳይሰነጣጠቅባችሁ ስትልጡ እንዳይ እና እንቁላል እንደዚህ በቃ ከስንት አንድ ነው። ይሄ ጫፍ ጫፉ እንትን እንቁላል ስትግጡ የሚላጥባችሁ አይደለ። እኔ ግን ይኸው እንደምታዩት ነው። አንድ እንቁላል ብቻ ተበላሽቶብኛል፣ ስንጥቅ ብሎብኛል እና እንደምታዩት ነው ውዶች። ይ ቪዲዮን ከወደዳችሁ ላይክ እና ሰብስክራይብ ሸር በማድረግ አብራችሁ ሙሉ መልካም በዓል መልካም ፋሲካ እንኳን አደረሳችሁ። በድጋሚ ለክርስትና እምነት ተከታዮች በሙሉ መልካም በዓል